አባ ተጉለት ሚዲያ፣ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ። እስኪ ወላ የሰይድ አለን በሉ፣ ና ማሉና ነገሯቸው እኔ እንደ ያኔ እኔ ሆነ ለማናገር እርግጠኛ አይደለም።

እንግዲህ ሰይድ በድጋሚ ቪዲዮ ሰርቶልናል ማለት ነው። በጣም ፈታ ዘና የሚያደርግ ቪዲዮ ለቀውልናል ማለት ነው። ከጓደኞቹ ጋራ ሆኖ ያው እንግዲህ ወደ የመን ገብቷል ማለት ነው። ሰይድ የወንዱን ልጅ ጉዳይ ለማጣራት የሱመያን ቃል በማክበር ተነስቶ ወደ የመን ገብቷል ማለት ነው። እንግዲህ እሱም እንዳለው የመን ላይ ራሴ ተነስች ሄጄ ልጁን አስመርመሬ ራሴ ችግሮችን መፍታት እችላለሁኝ። ስለዚህ እኔ ራሴ ወደ የመን ወደ ሰነአን እሄዳለሁ ብሎ ቪዲዮ ሰርቶልን ነበር። እንግዲህ ያንን ቪዲዮ ተከትሎ አንድ ቪዲዮ ትናንትና ለቆልናል ማለት ነው እና ያንን ቪዲዮ እያየው በእውነት ነው የምላችሁ አብዱ የሚባለው ልጅ በጣም ነው ያሳቀኝና በጣም ፈታ ነው ያደረገ። በቃ የኔ አባት ደስ ሲል፣ በዛ ላይ ከነጋገሩ ጀምሮ በጣም ነው የሚያስቃቸው እና ስኪና ራሱ በጣም ገርሟት የሱ ነገር እያሰቃት ነበር እና እውነትን ነው ትክክል ወንድ ልጅ እና ያ አይታመንም፣ እውነት ግን ነው እያለች በጣም እያሳቀችኝ ነበረ። እሷ ራሱ እያየዋት ነበረ። እና ትናንትና የለቀቁት ቪዲዮ በነገራችን ላይ በጣም ፈታ ዘና ያደርጋል። እንግዲህ በሰላም ገብቻለሁ ሰይድና አማን ነው ያለው አንድ ጓደኛው ማን ነው ተቀብለውኛል እያለ ነበር። እንግዲህ ሰይድ ቪዲዮ ይሰራልን ማለት ነው አያንቱ ስሸኘው ምናምን ምናምን እያየን ነበር። እንግዲህ ከአየር መንገድ ያው አያንቱን ታቋታላችሁ እና አቶ ሰይድ እንግዲህ የመን ከገባ በኋላ ሁለት ጓደኞቹን አግኝቶ ከሁለት ጓደኞቹ ጋር ነው ቪዲዮ ይሰራለን። ሰለም ሰለም ወደ የተከበራችሁ የሸዋተ ሁለት ሚዲያ ተከታታዮች፣ በየአለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን፣ የእኔ ምርጥ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ተረፍ ይበልልኝ። እንግዲህ ዛሬ በሰይድና በሰይድና በቃ በሰይድና በወንዱ እሺ ነው ዛሬ የመጣሁት ሌላ ማንም የምጨምረው የለም ማለት ነውና፣ እንግዲህ ሰይድ የመን ገብቷል። ሰናአን ማለት ነው እንደዛ ነው አይደል? ሰናአን ነው ያለው፣ ሰናአን ነው ልጅቷ ያለችው፣ ሰናአን ነው ማለት ዳርናት እንደሚለው እንግዲህ ልጅቷ ባለ ትዳር ነበረች። ከዛ ሰውዬ አስረገዛት። ከዛ ከቤት እርጉዝ ከሆነች በኋላ አባረራት። ከዛ የሚረዳት አጣች። እሷ የሚረዳ ስታጣ እንግዲህ ሰይድ ሰዎችን ይረዳል ብላለች። እህቱም እንግዲህ ያው በመርዳት የተነሳ ያችን ልጅ በጣም ረዳት ነበር። የቤት ኪራይ ከፍልላት ነበር እስከ ማዋለድ ድረስ፣ እኔን ያዋለድኳት ልጅቷን እስከ ማጠብ ድረስ፣ ልጁን እስከ ማጠብ ድረስ እና ስለዚህ በዛ የተነሳ ክፉ ሰዎች፣ የኔንና የሱመያን አንድነት የማይወዱ ለሱመያ ነገሯት። እንደዛ ነው ነገሩ። ወንዱ ልጅ የኔ አይደለም ብሏል ማለት ነው። እንግዲህ ጓደኛውንም፣ አብዲ ነው አይደል? አብዲ ነው መሰለኝ። አንተ ራስህ አንዲት ሴት አልረዳህም ወይ? ከባሏ ጋራ ተጣልታ አስረግዟት፣ እንደውም ቤት ድረስ ይዘህ መጠሃት፣ ወልዳ አርሰሃት፣ ይሄ ሁሉ ነገር አድርገህ አሁንስ ስትጣላ እቤት ድረስ ትመጣ የለም ወይ? እና አንተ ነገሩን አለህበት ማለት ነው ወይ? ለምንድን ነው ብሎ እንግዲህ መልሶ ጥያቄ ለጥያቄ ጓደኛው ጠይቆት ጓደኛውም አዎ ግን አይደለም ብሏል ማለት ነው። እና አንዳንዴ የእኛ ሰዎች መልካም ነገርም ስሰሩ መልካም ነገሩን ወደ መጥፎ አድርገው የእናንተ ቤት እንዲበጠበጥ፣ የእናንተ ህይወት እንዲፈርስ አድርገው የሚያወሩ ሰዎች አሉ እና እውነትም ሰይድ መልካም ነገር ለመስራት ብሎ ይሄ ነገር እንደዚህ ያሉት ከሆነ በእውነት እነዛ ሰዎች ያሳፍራሉ። ለሱመያ የነገሯት ሰዎች ማለት ነው እና አንድ ሰላም የምትባል ልጅም ስለ ወንዱ ልጅ ላጣራ ነው የመጣሁት ብላ እዚህ አይቻታለሁ። እሷን ልጅ ግን ትቅርብሽ፣ ትቅርብሽ እያሉ ነው። እንግዲህ ያኔ ወረኛ ነገር ትሆናለች ማለት ነው፣ አይታወቅም እና በእሷ በኩል የምታጣሪ ከሆነ ይቅርብሽ፣ ሌላ ሰው ፈልጊ። ና እንግዲህ እኔ እዚህ ነው ያለሁት። እኔን አግኝቶኝ ከእኔ ጋር አብሮ ሆኖ ጉዳዩን የሚያስጨርስ በአንች በኩል የሆነ ሰው ፈልጊ። ይህን ቪዲዮ እንዳየሽው ሱመያ መልስ ስጭኝ ብሏል ማለት ነው ሰይድ። እንግዲህ እንግዲህ አብዲ ምንድን ነው ያለው? እስኪ ወላሂ ብላችሁ ለህዝቡም ለሱመያም ካመነቻችሁ ይህን እንዳልሆነ ንገሯት እናንተ ኬዙን ሁሉንም ታቃላችሁ ብሎ ሲል፣ እንግዲህ ሰይድ ማን ነው አብዲ እንግዲህ ምንድነው ያለው? እኔ እርግጠኛ አደለሁ ብሎ በሳቅ ነው የገዳይ እዚህ ጋር እዚኛው ፓርት ላይ ማለት ነው። በኢየሱስ እንዴት እንደ ሳቅሁ ልነግራችሁ አልችልም። ከምሬ ነው መላችሁ ና በጣም አሳቀኝ። እንግዲህ የእኔ ጓደኛ ኮ መቶ ሰይድ ምን ጀመረ? ሰይድ ምን እያደረገ ነው ከሚስቱ ጀርባ ምን እየሰራ ነው ብሎ እኮ ጠይቆኛል። እና እኔ በፊት ነው ገና ይህን ነገር የሰማሁት። ገና እዚሁ እንዳላችሁ ነው አለ ማለት ነው። እና እኔ ለማንም መናገር ስለማልፈልግ ነው እንጂ እኔ ገና ጓደኛዬ እንደዚህ ብሎ ሲለኝ እኮ በፊት ነው የማውቀው ብሎ ለሰይድ መልስ ሲሰጠው ነበር። እና ሰይድ ራሱ ምንድን ነው የምታወራው ብሎ በጣም ነው የሳቀው። እና በነገራችን ላይ እኔ አንዳንዴ የሳስበው ሰይድ ወንድ ልጅ ከተወለድለት፣ እንደውም ወንድ ልጅ የለውም እንዴት ልክሄድ ይችላል ብዬ ውስጤም እየተጠራጠረ ነው። ግን ያው ወንድ አይታመንም፣ ምናልባት እንዴት በሚስቱ ላይ ሄዶ ወለድ እንዳይባል ወለደ እንዳይባል ሊሆን ይችላል። ብቻ አላቅም። እንግዲህ ዋናው ነገር የሱመያን ትዕዛዝ ሰምቶ፣ የንግስቲቷን ትዕዛዝ ሰምቶ እንግዲህ ተመልሶ ወደ የመን ወደ ሰነአን ሄዶ ልጅቷን ፈልጎ አስመርምሮ ያለውን ነገር ሁሉ ለሱመያ ማስረከቡ ማስረከቡን ነው እኛ የምንፈልገው። ምክንያቱም እህታችን እንድትበሳጭ እንድትናደድብን አንፈልግም። ስለዚህ በእሱ መያ ከመጣህ አቶ ሰይድ ወይ በል ማለት ነው፣ ያው እየዘቀዘቀ ነው የምንወቅጠህ ማለት ነው እና ስለዚህ ንግስቲቱን አክብረህ ንግስቲቱን አክብረህ ወደዛ አገር ሄደህ ሁሉን ነገር ለማስተካከል ተነስተ ስለሄድክ እንግዲህ እናመሰግናለን ማለት ነው። አያንቱም እንግዲህ ወርቅ ይዘህልኝ ና ወርቅ ገዝተህልኝ ና ብላ መልእክት አስተላልፋል ያሉ ለአቶ ሰይድ። እንግዲህ ስኪናና ስታወራ የሰማት እውነት ወንድም አይደለም። ወርቅ አንዲት ነገር ይዘህ ብትመጣ እኔን ስሜን ራሱ እንዳጠራ እያለችው ነበርና ነበር እንግዲህ። ስቲ ቀጥ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁነው።